ሀይ! ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? አላችሁ? እንዴት ነው ኑሮ? ትተኛላችሁ? እንቅልፍ እንዴት ነው? ውሎ እንቅስቃሴ አሪፍ ነው? ለነገሩ ማየተኛ ሰው ማን አለ? እንግዲህ ዛሬ በጣም መሰረታዊና የሁላችንም ጉዳይ የሆነውን እንቅልፍ ጉዳይ ነው የምንመለከተው። ለምንድን ነው በጣም ብዙ ጊዜ አስባችሁ ታውቃላችሁ? ለምን ደክሞን አንዳንድ ጊዜ ስንነቃ ማለት ነው ከእንቅልፍ ለምን ደክሞን ከእንቅልፍ እንነቃለን? የቀን እንቅልፍና ጉዳቱ ምንድን ነው? እሱ ቀን መተኛ ጥሩ ነው ወይንስ ጥሩ አይደለም? እውነት የሰው ልጅ ስምንት ሰዓት ነው መተኛት ያለበት? እንደሚባለው ስምንት ሰዓት ለስራ ስምንት ሰዓት ለእንቅልፍና ስምንት ለመዝናኛ ነው። በ24 ሰዓት ውስጥ እውነት ስምንት ሰዓት ነው መተኛት ያለበት የሰው ልጅ? ከአላርም ሌላ ከእንቅልፍ ለመንቃት የተሻለው ምንድን ነው? በጣም በተሻለ ሁኔታ ጤናማ ከእንቅልፍ ለመንቂያ መንገድ ምንድን ነው? እነዚህና መሰል ከእንቅልፍ ጋር የተያያዙ ነገሮችን የምንዳስስ ይሆናል። አብረን እንመልከታቸው። ዛሬ እንግዲህ ስለ እንቅልፍ የምንመለከት ሲሆን እንቅልፍ ማለት የሰው ልጆች እጅግ ብዙ ነገር ማለት ነው። እጅግ አስፈላጊና ጠቃሚ የኑሯችን አንዱና ዋነኛው አካል ነው። የሰው ልጅ በመኖር ሂደት ውስጥ በአካልና አእምሮ ላይ የሚያሳያቸው የተለያዩ ለውጦችን ጭምር እንቅልፍ የራሱን ድርሻ ያበረክታል። ይህ ብቻም አይደለም፤ የሰው ልጅ የእድሜውን ግማሽ ማለት ይቻላል በእንቅልፍ ነው የሚያሳልፈው። ሰው መቼ መተኛት ጀመረ ወይም ደግሞ መቼ መተኛት ይጀምራል ብለን የምንጠይቅ፣ የሰው ልጅ እንግዲህ በጽንሱ ውስጥ ገና ሳለ ተወልዶ ወደ ዓለም ሳይቀላቀል በእናቱ ወደ ውስጥ ሳለ ነው ነው መተኛት የሚጀምረው። ሰው ተወልዶም ራሱን ሆኖ ከእናቱ ማፀን ተለይቶ ወደዚህ ዓለም ሲቀላቀል ጀምሮ እስከ ዕለተ ሞቱ ድረስ ይተኛል። ሲሞትም ያው ዘላቂ እንቅልፍ ቢሆንም የሚተኛው። በልጅነት የሚተኛው እንቅልፍ በስተርጅና ከሚተኛው እንቅልፍ በበለጠ ረዘም ያለና ጥልቅ ነው። የእንቅልፍ አስፈላጊነት ደረጃ በእድሜ ብናሰላው ሰው በኋለኛው ዕድሜ ዘመኑ እንቅልፍ ብዙም አስፈላጊ ሆኖ አይገኝም። ለዚህ ደግሞ ምክንያቱ አካልና አእምሮው ብዙ ለውጦች ውስጥ በማለፉና በዕድሜ ዘመኑ መጨረሻ የነበረው የአካልም የአእምሮም ቅርጽ በመጽናቱ ነው። ሰው እንዴት ይተኛል ብንል ለሰው በእንቅልፍ መቆየት ወይም ንቁ ሆኖ መቆየት የፀሐይ ብርሃን አስተዋጽኦ ከፍተኛ ነው። ይህ ማለት ሰው ንቆ የሚሆነው ብርሃን ሲኖር፣ ሲሆን እንቅልፍ የሚወስደው ደግሞ ጨለምለም ሲል ነው። ሲጨልም ወይም ደግሞ ብርሃን በሌለበት ሁኔታ ሜላቶኒን የሚባል ሆርሞን ሰው እንዲተኛ እንዲያንቀላፋ ያግዘዋል። ይህ ማለት ማታ ብቻ ሳይሆን ቀንም ጭምር ብርሃን በሌለበት፣ ብርሃን እንዳይገባ በተከለለበት ሁኔታ ሰው በቀላሉ ሊተኛ ይችላል። የሰው ተፈጥሮ በብርሃንና በጨለማ አማካኝነት አእምሮ መንጋትና ለመ መንቃት እና መምሸቱን ይረዳል። ይህ በብርሃን በዋናነት በፀሐይ ብርሃን ጊዜ የመቁጠር የመለካት ሂደት በፀሐይ መገኛ ቦታ ላይ ተንተርሶ ነው። ይህ ማለት ጠዋትና ማታ ላይ ፀሐይ ሞቃት ቀለምን ቢጫና ብርቱካናማነት ባህሪ ያላቸውን ስለምትረጭ የሰው አእምሮ ይህን ቀለም ከፀሐይ መገኛ፣ እንዲሁም ወደ ስራ መሰማሪያ ከስራ መመለሻም፣ እንዲሁም እንቅልፉ ለመተኛትና ለመንቃትም ጭምር ለአእምሮ ውስጣዊ ክፍል ምልክቱ ነው። በሌላ በኩል ደግሞ በቀኑ ቀትር ወቅት ላይ ፀሐይ ሰማያዊነት ባህሪ ያለው የማይታይ ጨረር ስለምትረጭ አእምሮ ንቁ ይሆናል። ለዚህ አይነት ጨረር አይን ሲጋለጥ አእምሮ ንቁ ይሆናል፣ አተኛ የሚል መልእክትም አለው ለአእምሮ። ይህን ያህል የሰው ውስጥ አእምሮ በቅል ተሸፍኖ አይንን ብቸኛ ቀዳዳ አድርጎ የፀሐይ ብርሃንን እንደ ዋነኝነት ውስጣዊ ሰዓት መጠቀም መተኛትና መንቃትን ለሰውነታችን መልእክት ያስተላልፋል። የሰው ሰራሽ ብርሃንስ እንደ ፀሐይ አያገለግልም? ኧረ በፍጹም አያገለግልም። ምክንያቱም የሰው ሰራሽ ብርሃን አንግል አይቀያየርም፣ ቋሚ ነው። የብርሃኑ የሚረጭበት ቦታ ውሱነት አለው። ይህ ማለት ግን የሰው ሰራሽ ብርሃን እንቅልፍ አይከለክልም ወይም ደግሞ ንቁ አያደርግም ማለት አይደለም። ያነቃልም፣ እንቅልፍም ይከለክላል። እንዴት ነው የሰው ሰራሽ መብራት እንቅልፍ የሚከለክለው? የሰው ሰራሽ መብራት ማለት አምፑሎች፣ የስልክ ብርሃን፣ የላፕቶፕ ብርሃን፣ የመኪና ብርሃን የመሳሰሉ ናቸው። ስልኮች እና ቲቪዎች እንዲሁም ላፕቶፖች ዊ ብርሃን ስለሚያመነጩ የእንቅልፍ ሰዓትን ያዛባሉ። ይህ ማለት አእምሮ ከፀሐይ በተረዳው መጠን ሰማያዊ ብርሃን ወደ አይን ሲደርስ ሰዓቱ ቀን እንደሆነ በመረዳት ንቁ ሆኖ ይቆያል። ስለዚህ እነዚህ የኤሌክትሮኒክስ ብርሃን አመንጮች የአእምሮን ሰዓት ያዛባሉ ማለት ነው። እንኳን እንዲህ አይነ ተገልጦ አይደለም ተጨፍኖ እንኳን የሚበራ መብራት በእንቅልፍ ጥልቀትና ቶሎ በመተኛት ባለመተኛት ላይ የራሱን ተጽዕኖ ያሳድራል። አንዳንድ ሰዎች እንደ ልማድ ሆኖ መብራት ሳያጠፉ የሚተኙ አሉ። እነዚህ ሰዎች በእውነት ተኙ ለማለት ያስቸግራል። ምክንያቱም ጥልቅ እንቅልፍ ሰው ሊተኛ የሚችለው በጨለማ ውስጥ ነውና። ሰዎች መብራት ሳያጠፉ የሚተኙት አንድም ከመፍራት ወይም ደግሞ የተለያዩ ምክንያት ሊሆን ይችላል። መተኛት እንግዲህ የተለያዩ ደረጃዎች አሉት። እንቅልፍ ሂደት በዘጠና ደቂቃ ዙር የሚተኛ ነው። ይህ ማለት አንድ ዙር እንቅልፍ ዘጠና ደቂቃ ነው የሚወስዱ። በአንድ ሌሊት ውስጥ ሰው አራትም አምስትም ስድስትም ወይም ደግሞ ሰባትና ስምንትም ዙር መተኛት ይችላል። ይህ ማለት ሙሉ አንድ ዙር መጠናቀቅ አለበት። የዙሩ ማነስና መብዛት ሳይሆን ሊተኮርበት የሚገባው የዙሩ ሙሉ መሆን ነው። ይህ ማለት አንድ ሰው አንድ ሰዓት ወይም ደግሞ ስልሳ ደቂቃ ቢተኛ አእምሮ ንቁ አይሆንም፣ ወይም እንቅልፉ አይጨርስም ለምን ሰው ጋደም ባለበት ቅጽበት ይህ የ90 ደቂቃ የተለያዩ ክፍልፋዮች ተከፋፍሎ ተለያይቶ አገልግሎት ላይ ይውላል። ከ90 ደቂቃው ውስጥ መጀመሪያው የመጀመሪያዎቹ ከአምስት 5 እስከ 10 ደቂቃ የሚሆኑት ቀላል እንቅልፍ ሲሆን በዚህ እንቅልፍ ደረጃ ላይ ያለ ሰውን መቀስቀስና ማስነሳት ቀላል። ቀጥሎ ከዚህ በኋላ ያሉትን 20 እስከ 25 ደቂቃዎች ደግሞ ጥልቅ የእንቅልፍ ጊዜ ወይም ደግሞ ዲፕ ስሊፕ ይባላል። በዚህ የእንቅልፍ ሂደት ላይ ያለ ሰው ሰውነታችንን፣ አእምሯችንን፣ የተሰበረውን የሰውነታችንን ጡንቻዎች የተለያዩ አካላትን የሚጠግኑበት እንዲሁም ደግሞ አዲስ የሚገነቡበት በመጨረሻም የዚህ የዘጠና ደቂቃ መጨረሻዎቹ ደቂቃዎች ፈጣን የአይን እንቅስቃሴ የእንቅልፍ ደረጃ ወይም ደግሞ ራፒድ አይ ሙቭመንት ስሊፕ በመባል የሚታወቅ ሲሆን በዚህ የእንቅልፍ ደረጃ አእምሮ ንቁ ሆኖ የተማረውን ያየውን ያስታወሰውን በሙሉ የሚያቀነባበርበት የእንቅልፍ ደረጃም ነው። እንግዲህ ይህ የዘጠና ደቂቃ በዚህ መልክ ተከፋፍሎ ይገኛል። ሰው ከመቶ ሰማንያ ደቂቃ ሲተኛ ሁለት ጊዜ ዘጠና ማለት ወይም ደግሞ ሁለት ዙርተኛ ማለት ነው። ሁለት ሰዓት ወይም ደግሞ 120 ደቂቃ መተኛት ፍጹም አይመከርም፣ ወይም ደግሞ ዝቅ አድርጎ ዘጠና አሊያም ደግሞ ከፍ አድርጎ 180 መተኛት አለበት። 120 ደቂቃ መተኛት ምን ይሆናል? በአንድ ዙር ውስጥ ያለውን ሶስቱንም የእንቅልፍ ደረጃዎች ጨርሶ ሁለተኛው የእንቅልፍ ዙር ላይ ውስጥ ያሉትን ደረጃዎች ሙሉ ሳያደርጋቸው ይነቃል። በዚህ ጊዜ አእምሮ መወዛገብ ይገጥመዋል። በዚህ ዙር ሳይጠናቀቅ ከእንቅልፍ የሚነሳ ሰው ወይም ደግሞ ዙሩ ሳይጨርስ ከእንቅልፍ የሚነቃ ሰው አእምሮ በቶሎ አይነቃል። ሰውነቱም ተኝቶ ያልተኛ ያህል ይነሳል። ይህ ማለት ዘጠና ደቂቃ ብቻ ሙሉ ባለማድረጉ ብቻ ነው የተኛቸው ሙሉ ያደረጋቸው ዘጠና ደቂቃዎች እንቅልፍ ዙሮች ግምት ውስጥ ሳይገቡ ማለት ነው። ይህ ማለት ለምሳሌ ሰው በተለምዶ ሰው ስምንት ሰዓት መተኛት አለበት ይባላል። ስምንት ሰዓት ማለት ስልሳ ሲባዛ በስምንት ማለት ነው። አራት መቶ ሰማኒያ ደቂቃዎች። ይህ ለዘጠና ሲካፈል አምስት ነጥብ ሶስት ወይም ደግሞ አምስት ያልሆነ ወይም ደግሞ ከፍ ብሎ ስድስትም ያልሆነ አምስት ዙር ተኝቶ አምስት ዘጠና ደቂቃዎች ማለት ነው። በሌላ ቋንቋ ሰላሳ ደቂቃ እንደተኛ ነው የሚነቅ ማለት ነው። ይህ ደግሞ ለአእምሮ ውዝግብ፣ ለአካል ድካም ይለቅበታል። ስለዚህ መተኛት ያለበት ለሰባት ተኩል ወይም ደግሞ ለዘጠኝ ሰዓት ነው ሰው እንዴት የሚተኛበትን ጊዜ እንጂ እንቅልፍ የሚመጣበትን ጊዜ ማወቅ ይቻላል። ይህ ቀላል ነው። ዘውትር በተመሳሳይ ሰዓት መኝታ መሄድ መኝታ ቀላል መቼ እንቅልፍ ይዞን ጭልጥ የሚልበትን ጊዜ የምናውቅበት ዘዴ ነው። እንቅልፍ መቼ ይዞን ጭልጥ እንደሚል ለተረዳ ሰው ደግሞ በዘጠና ደቂቃ ህግ ዙር ላይ ተንተርሶ አላርም መሙላት ሆነ ሰዎች በአሰላው ሰዓት እንዲቀሰቅሱት መንገር ማሳወቅ ቀላል ነው። በዚህም ግምት ውስጥ መግባት ያለበት ጉዳይ ሰው በተመሳሳይ ሰዓት እንዳይተኛ የሚያደርጉት በእንቅልፍ ላይ ተጽ ተጽዕኖ የሚፈጥሩ ነገሮች አሉ። ለምሳሌ የስልክና የቲቪ እንዲሁም የኮምፒውተር መጠቀሚያው ጊዜ ከእንቅልፍ ጊዜ ጋር ያላቸው ርቀትና ቅርበት ከመተኛቱ በፊትም ሆነ ቀን ላይ የተጠቀማቸው አንቂ ነገሮች ለምሳሌ እንደ ቡና፣ ሻይ፣ ቸኮሌት፣ ሲጋራ፣ ጫት የመሳሰሉ በሙሉ የሰው እንቅልፍ ሰዓት ወይም ደግሞ እንቅልፍ ይዞ ጭልጥ የሚልበት ሰዓት የተወሰነ እንዳይሆኑ ያደርጉታል። ለምሳሌ ቀን ቡና የጠጣ ሰው መጠኑ ያው ከሰው ሰው አቀባበሉ የተለያየ ቢሆንም ለመተኛት የተጋደመው ሰዓት ሶስት ሰዓት ሆኖ እንቅልፍ ግን ይዞት ጭልጥ ያለው አምስት ሰዓት ከሆነ ይህ ሰው የ90 ደቂቃ እንቅልፍን ወይም ደግሞ ሕግን አስልቶ አላርም ሞልቶ ለመንቃት ይቸገራል። በዚህም ይህ የ90 ደቂቃ እንቅልፍ ሕግ ለእኔ አይሰራም ብሎ ሁላ ሊያስብ ይችላል። ሌላው የማታን እንቅልፍ ሊያዛባና ዘውትር በተለመደ ሰዓት ሰው እንዳይተኛ የሚያደርገው ነገር የቀን እንቅልፍ ነው። ቀን መተኛት የቀን እንቅልፍ አብዝቶ መተኛት ማታ በታቀደበት ሰዓት እንዳይተኛ ከማድረጉም በላይ ሰው የሚነቃበትን ሰዓት ጭምር መገመት እንዲቸገር ያድርጓል። ቀን መተኛት ይጠቅማል ወይንስ ይጎዳል የሚለው ብዙ አከራካሪ ሆኖ እስከዛሬ የዘለቀ ቢሆንም ግን ቀን መተኛት ግድ የሚለው ሰው ከ20 እስከ 25 ደቂቃ ባልበለጠ ወይም ደግሞ ዘጠና ደቂቃ ያልበለጠ መተኛት አለበት። ዘጠና ደቂቃ የሚተኛ ከሆነ እኩለቀን ላይ ቢሆን ይመረጣል ። ምክንያቱም የማታውን መደበኛ የእንቅልፍ ጊዜ እንዳያዛባው ማለት ነው። ይህ ብቻም አይደለም የእንቅልፍን ሁኔታ የሚያዛባው የሳምንቱ ቀናት የእረፍት ቀን ላይ የሚተኛ የቀን እንቅልፍ በቀጣይ ቀን ውሎ የማታ እንቅልፍ ላይ የራሳቸውን የሆነ ተጽዕኖ ያሳድራሉ። ቆይ፣ ቆይ ግን አላርም በእውነት ከእንቅልፍ ለመንቃት ትክክለኛ ቀስቃሽ ነው? አይ፣ አይደለም፣ በተለምዶ እንጂ። ሰዎች የእጅ ስልኮቻቸውን ተጠቅመው ከእንቅልፍ ለመንቃት የምንጠቀምበት ድምፅ በእንቅልፍ ላይ ላለ አካልና አእምሮ አስደንጋጭና ግራ አጋቢ ነው። በእንቅልፍ ያለ ሰው የአላርም ድምፅ ሰምቶ ሲነሳ አእምሮ ግራ መጋባት ወይም ደግሞ ድንጋጤ ውስጥ ነው የሚገባው። ስለዚህ ምን መጠቀም ይሻላል ብላችሁ ብጠይቁ፣ ብርሃን። እንዴት? ጨለማም መጨለምን ለመተኛት እንደተጠቀምን ሁሉ ብርሃንን ደግሞ ለመንቃት ልንጠቀምበት ማየት እንችላለን። እንዴት? ዓይን ተከድኖ እንኳን ብርሃን ከበራበት አእምሮ ሳይረበሽ በቀላሉ ይነቃል። ይህ ማለት አንድ ሰው እንቅልፍ ይዞ ጭልጥ ካለበት ቅጽበት ጀምሮ ለ9 ሰዓት ቢተኛ ያ ማለት በ540 ደቂቃ ወይም ደግሞ 6 ዙር ማለት ነው። ወይም ልክ ከምሽቱ 3 ሰዓት ተኝቶ 12 ሰዓት ንጋት ላይ ማለት ነው። 12 ሰዓት አናቱ ላይ ስልኩ ዓይኑ ላይ ቢያበራ ወይም ደግሞ አንድ ሰው የቤቱን መብራት ቢያበራው ወይም ደግሞ የአልጋው ራስጌ ላይ የሰቀለው ታይመር አምፖሉን ቢያበራ ያ ሰው ያለምንም የአእምሮ መደናገጥና መረበሽ ቀስ ብሎ አይኑን ገልጦ ከእንቅልፉ ይነቃል ማለት ነው። የእንቅልፍ ጉዳይ መሰረታዊ ከልማድ ከውሎና ከንቃት ጋር ቀጥተኛ ግንኙነት ያለው ሲሆን ለነገ ተብሎ የሚቀመጥ ብር እንጂ ለነገ ተብሎ የሚተኛ እንቅልፍ የለም። ላለፈ ሳንተኛ ለቀረነው እንቅልፍ ግን በተዘዋዋሪ መጎዳታችን የማይቀር መሆኑን መገንዘብ ይኖርብናል። ዘውትር ሰው ከእንቅልፉ ሲነቃ ማድረግ ያለበት ነገሮች፣ አንደኛ ከእንቅልፉ ነቅቶ ለ20 ደቂቃ የተለመደ ከእንቅልፉ ሲነሳ መተግበር የለመደውን ተግባር መከወን አለበት። ይህ ማለት ለምሳሌ ሰው ዘውትር ከእንቅልፉ ተነስቶ አዲስ ውሳኔ የሚፈልግ ሀሳብን ማሰብ የለበትም ማለት ነው። በሌላ ቋንቋ ይህ ያስፈለገበት ምክንያት የሰው አእምሮ ከእንቅልፍ ወደ መንቃት ለመሸጋገር ቢያንስ ከ15 እስከ 20 ደቂቃ ይፈጅበታል። ታዲያ የእነዚህ ደቂቃዎች ውስጥ የሚወሰነው ውሳኔ ትክክለኛነት አጠራጣሪ ነው። ፊትን መታ ማጠብ ፊትም መታጠብ አንድም ፊትልን ለማጥራት ነው፣ ሁለትም የተወሰነ በውሃ አማካኝነት የንቃት ኬሚካል ዶፕሚን የሚባለውን አእምሮ ወደ ሰውነታችን እንዲረጭ ከአእምሮ ወደ ሰውነታችን እንዲረጭ በማድረግ ሰው ንቁ እንዲሆን ያደርጋል። ሶስተኛ ሰው ዘወትር ከእንቅልፉ ሲነቃ ማድረግ ያለበት ሰውነትን የሙቀት መጠን ተኝቶ ከቆየበት ቤት ወይም አካባቢ ጋር ተመጣጣኝ በሆነ ቦታ ቢያንስ ለ15 ደቂቃ መቆየት ነው። ሰው በሚተኛበት ጊዜ የሰውነቱ ሙቀት መጠን ከመደበኛው ከአንድ ዲግሪ ሴንቲግሬድ ይቀንሳል። ሲነቃ ደግሞ ይህ የሙቀት መጠኑ ከፍ ይላል። ስለዚህ ቢያንስ በተኛበት አካባቢ ያለውን የአካባቢ ሙቀት ተላምዶት ስለቆየ በሚነቃበት ጊዜ ከአካባቢው ሙቀት አየር ሁኔታ ጋር ራሱን ለማላመድ ጥረት አያደርግም ማለት ነው ወይም ደግሞ ይቀልለታል። አራተኛ ሰው ከእንቅልፉ እንደነቃ ማድረግ ያለበት ነገር፣ ሰው ከእንቅልፉ ከነቃ በኋላ ከሀያ እስከ ሰላሳ ለሚሆኑ ደቂቃዎች ብርሃን የሞላበት ወይም ደግሞ ብርሃናማ የሆነ አካባቢ መቆየት አለበት። ከእንቅልፉ የተነሳው ቀን ከሆነ የፀሐይ ብርሃንን ማግኘት፣ ሌሊት ወይም ደግሞ ፀሐይ ከመውጣቷ በፊት ከሆነ ደግሞ በቤት ውስጥ አምፖል፣ ደማቅ ብርሃን ያለው ከሆነ ደግሞ ቶሎ ለመንቃት የራሱን የሆነ አስተዋጽኦ አለው። በዚህ አይነት ሁኔታ መቆየት አለበት። ከእንቅልፍ ጋር በተገናኘ ሁኔታ የሚፈጠር ሰዎች እንደ ህመም የማይቆጥሩት ህመም አለ። ይህም የሆነው ከሰዎች ግንዛቤ ማጣት የተነሳም ነው። ይህ ህመም ከእንቅልፍ ሰዓት መዛባት የሚለው ተመሳሳይ የአማርኛ ቃል በተቀራረበ ሁኔታ ሊገልጸው ይችላል ብዬ አስባለሁ። እስቲ ሌሎች የምታውቁ ካላችሁ የዚህን ቃል ፍቺ ወደ አማርኛ ማለት ነው በኮሜንት ላይ ጻፉልኝ። ቃሉ ሰርኬዲያን ሪዝም ስሊፕ ዌክ ዲስኦርደር ወይም ደግሞ ሚስ አላይንድ ስሊፕ ዌክ ዲስኦርደር ወይም ደግሞ ሚስ አላይንድ ሳርኬዲያን ሪዝም የሚባል ሲሆን በዚህ ከእንቅልፍ ጋር በተገናኘ የሚፈጠር ህመም ደግሞ ተጠቂ የሚሆኑት ማለት ነው እንደ መንገደኞች፣ የማታ ሺፍት ሰራተኞች፣ ሀይሎቶች የመሳሰሉ ናቸው። መንገደኞች ብዙ ጊዜ ከለመዱበት ከኖሩበት አካባቢ ተነስተው በተለይ ወደ ምስራቅ ወይም ደግሞ ወደ ምዕራብ አቅጣጫ ርቀው ሲጓዙ የአእምሯቸው ውስጠኛ የሰዓት ነጋሪ በፀሐይ ብርሃን ላይ ተንተርሶ መቼ መተኛት፣ መብላት፣ መጸዳጃ ቤት መሄድ የመሳሰሉትን የሚወስነው ይዛባል። ይህ ችግር ደግሞ ጀትላክ በመባል የሚታወቅ በሽታን ያስከትላል። ይህ ጀትላክ አንድ ሰው ከአንድ ሰዓት ዞን ወደ ሌላ ሴት በሚፈጠር የው ብዙ ሰዓት መዛባት የሚፈጠር በሽታም ነው። ይህ ጄት ላግ የሚባል በሽታ ከእንቅልፍ መዛባት ለአመጋገብ መዛባት እንዲሁም ደግሞ ድብርት ይዳርጋል። ይህ ችግር የሚፈጠረው በተለይ በተለይ ከሀገር ሀገር በአውሮፕላን በሚጓዙ መንገደኞች ላይ ነው። አንድ መንገደኛ ለምሳሌ ከአሜሪካ ተነስቶ ወደ ኢትዮጵያ ሲመጣ በአውሮፕላን በአእምሮ ውስጥ ይቅርታ፣ በአእምሮ ውስጥ ይመሻል ብሎ ሲጠብቅ ቀኑ ነግቶ ሲያገኘው አእምሮ ሙሉ ለሙሉ ለመተኛት ለመብላት በአግባቡ ለማሰብ ይቸግራል። በዚህም ለድብርት ይዳርጋል። ይህ ችግር እስከ ሳምንት ሁለት ሳምንትም ሊወስድ ይችላል እስከሚቀረፍ ማለት ነው። ሌላው ከእንቅልፍ ጋር በተገናኘ ችግር የሚመጣው የሰዓት መዛባት ተጠቂ የሚሆኑ ሰዎች የማታ ሺፍት ሰራተኞች ማለትም እንደ ሹፌር፣ ጥበቃ ሰራተኞች፣ የግንባታ ሰራተኞች የመሳሰሉ ናቸው። እነዚህ ሰራተኞች ሌሊት ላይ በሰው ሰራሽ መብራት ስለሆነ ስራቸውን የሚከውኑት ቀን የፀሐይ ብርሃንን የተወሰነ ጊዜ ብቻ ይሆናል የሚያገኙት ይህ ደግሞ በውሎ ስሜታቸው ወይም ደግሞ ሙዳቸው ላይ ተጽዕኖ ይፈጥራል። እነዚህ የስራ ሰዎች ብዙ ጊዜ ተገለባባጭ ባህሪ ሊያሳዩም የምግብ ፍላጎታቸው ከፍና ዝቅልም ሊሌ ደግሞ ከሰዎች ጋር ያላቸው መግባባት ባህሪ አስቸጋሪም ሊሆን ይችላል። እንግዲህ ከላይ ያየናቸውን ከስራ ጋራ የሚገናኙ የእንቅልፍና ተያያዥ ችግሮችን ለመቅረፍ እንደ ተፈጥሯዊ መፍትሄ የሚታየው የፀሐይ ብርሃን ነው። ቀድሞ የጠቀስናቸውን አይነት ባህሪ ያለው ስራ ላይ የተሰማሩ ሰዎች ብቻ ሳይሆኑ ማንኛውም ሰው ቀን በቀን የውስጡን ሰዓት አቆጣጠር ወይም የአእምሮ ውስጡን የሰዓት ቆጣሪ ማስተካከል ይኖርበታል። ይህም በቀን ለሃያ ወይም ደግሞ ለሰላሳ ደቂቃ የፀሐይ ብርሃንን ሳያቆራርጡ በማግኘት ነው። ይህ ማለት ግን ቀጥታ ፀሐይን መመልከት ሳይሆን ጥላም ላይ ሳይሆኑ ጥላም ላይ በመሆን ሳይሆን ቀጥታ ሙሉ ለሙሉ ለፀሐይ ተጋላጭ በሆነ ቦታ ላይ መቆየት ነው። እስኪ አንድ ጥያቄ ልጠይቃችሁ፣ መልሱም በኮሜንት ላይ ጻፉልኝ። ከቤት ውጭ ማለትም ሙሉ ለሙሉ ለፀሐይ ብርሃን ተጋላጭ የሆነ ቦታ ላይ የሚውሉ ወይም ደግሞ የሚሰሩ ሰዎች ምን ያህል ንቁ እንደሆኑ አስተውላችሁ ታውቃላችሁ? መልሱን በኮሜንት ላይ ጻፉልኝ። ለዛሬ ያበቃው ሰላም።